የአፍንጫ አለርጂ ለብዙ ሳምንታት ወይም ደግሞ ወራት ሊቆይባቸው ይችላል። ለአንዳንዶቹ ቶሎ ሪከቨር ሲያደረግ፣ ለአንዳንዶቹ ደግሞ ቶሎ አይደነን። በተለይም መድኃኒት ካልወሰዳችሁ ወይም ደግሞ ምልክቶቹ ለማስታገስ መፍትሄ ካልወሰዳችሁ ይህ ሊሆንባቸው ይችላል ወይም ደግሞ አለርጂው ሊቆይባችሁ ይችላል ማለት። ሰላም ጤና ስጥልኝ፣ የጤና ላይፍ ቤተሰቦች እንዴት ናችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ እና ላይክ አርጋችሁ ጀምሩ። ታሁን በቀጥታ ወደ ጉዳያችን ይገባለን። የአፍንጫ አለርጂ በአየር ውስጥ ለሚገኙ ጥቃቅን ቅንጣቶች የሚኖር የአለርጂ ምላሽ ነው። በአፍንጫ ወይም ደግሞ በአፋችን ውስጥ አለርጂዎች ሊያመጡ በሚችሉበት ቦታ ስንተነፍስ ሰውነታችን ሂስታሚን የተባለ የተፈጥሮ ኬሚካል በመልቀቅ ምላሽ ይሰጣል። የአፍንጫ አለርጂ ከጉንፋን ጋር በሚመሳሰል መልኩ ማስነጠስ፣ የአፍንጫ መታፈንና የአፍንጫ የጉሮሮ፣ የአፍና የአይን መኮታተን ይፈጥራል። የአፍንጫ አለርጂ በአበባ ብናኝ፣ አቧራ፣ ከፈንገስ ከእንስሳት ፀጉር፣ እንዲሁም ደግሞ ከበርካታ የቤት ውስጥና የውጭ ሽታዎች ሊከሰት ይችላል። የአፍንጫ አለርጂ የሚያሳያቸውን ምልክቶች ስንመለከት ማስነጠስ፣ የአፍንጫ አይንና የጆሮ ማሳከክ፣ እንዲሁም ደግሞ መክላት፣ ከአፍንጫ ንፍጥ ማዝረብረብ፣ የአይን ማልከስ፣ የአፍንጫ መደፈን፣ የእንቅልፍ እጦት፣ ራስ ምታት፣ ድካም እንዲሁም ደግሞ የጆሮ ህመም አይነት ምልክቶች ይኖሩታል። የአፍንጫ አለርጂ ምልክቶች እና የጉንፋን ህመም ምልክቶች ተመሳሳይ ናቸው። ነገር ግን አንዳንድ ልዩነቶች አሏቸው። ለምሳሌ የአይን ማሳከክ፣ መክላትና ማንከስ በአለርጂዎች የሚመጣ ነው። ከጉንፋን ጋር ተመሳሳይ አይደለም ወይም ደግሞ ከጉንፋን ጋር የሚገናኝ አይደለም። ጉንፋን ከሆነ የቶንቻ ህመምና እንዲሁም ደግሞ ትኩሳት የመፍተር እድሉ ከፍተኛ ነው። ሌላው የልዩነታቸው መንገድ ደግሞ አለርጂ ከሆነ የሚከሰከስበት ነገር ወይም ደግሞ ቀስቃሽ አለው። ለምሳሌ የወቅቶች መለዋወጥ ወይም ደግሞ በእንስሳት አቅራቢያ መሆን አለርጂን ይከሰከሳል። በሌላ በኩል ደግሞ ጉንፋን የሚመጣው በቫይረስ ነው። ስለሆነም ከሌሎች ሰዎች ጋር ቫይረሱ ይይዘናል ማለት ነው። ስለዚህ ጉንፋን ካለበት ሰው አጠገብ ከሆናችሁ ጉንፋን እንደሆነ መገመት ይኖርባችኋል። ሌላው ጉንፋን በሳምንት ውስጥ ይተፋል፣ ነገር ግን አለርጂ ከሆነ ከአየሩ እስኪወጣ ድረስ የሚተፋ አይሆንም። ስለዚህ ይህ በጉንፋንና እንዲሁም ደግሞ በአፍንጫ አለርጂ መካከል ያለው ወይም የሚኖረው መሠረታዊ ልዩነት ነው ማለት ነው። እንግዲህ የአፍንጫ አለርጂ እንዴት ይከሰታል የሚለው ወይም ደግሞ መንስኤዎቹን ስንመለከት በመጀመሪያ የሰውነታችን በሽታ የመከላከል ሥርዓት ማለትም ኢሚኒ ሲስተማችን በአየር ውስጥ ላሉ አለርጂ ለሚፈትሙ ትናንሽ ነገሮች ምላሽ ሲሰጥ የአፍንጫ አለርጂ ነው የሚከሰተው። እነዚህ አለርጂ የሚፈትሙ ነገሮች በጣም ትንሽ ከመሆናቸው የተነሳ በአፍንጫችን ወይም ደግሞ በአፋችን በቀላሉ ልንተነፍሳቸው እንችላለን። ወደ ውስጣችን እየተነፈስን እናስገባቸዋለን ማለት ነው። ስለሆነም የሰውነት በሽታ የመከላከል ሥርዓታችን እነዚህን አለርጂዎች ለመከላከል ተፈጥሯዊ ኬሚካሎችን ደም ውስጥ በመልቀቅ ሰውነታችንን ለመጠበቅ ይሞክራል። ዋነኛው ኬሚካል ታዲያ ሂስታሚን ይባላል። አለርጂው ከሰውነታችን በሚወጣበት ጊዜ በአፍንጫ በዓይንና ና በጉሮሮ ውስጥ ያሉ የሙከስ ሜምብሬን እንዲኮልቱና እንዲያሳክኩ ያደርጋቸዋል። ታዲያም ይህ አለርጂ ወይም ደግሞ የአፍንጫ አለርጂ በተለያዩ ምክንያቶች ሊከሰከስ ወይም ደግሞ ሊከሰትብን ይችላል ማለት ነው። ለምሳሌ አክን የአበባ ዱቄት፣ የአቧራ ብናኝ፣ ሻጋታ፣ የበረሩ ቆሻሻዎች፣ የእንስሳት ልብስ፣ የትርስ ሽታዎች፣ የሆርሞን ለውቦች፣ በቤተሰብ የዘር ሀረግ መሀል ችግሩ ከነበረ፣ በነዚህ መንስኤዎች ማለት ነው የአፍንጫ አለርጂ ሊከሰከስብን እንዲሁም ደግሞ ሊከሰትብን ይችላል ማለት ነው። ወደ ሕክምናው ስንመጣ በርካታ የአለርጂ መድኃኒቶች የአለርጂ ምልክቶች ለመቀነስና እንዲሁም ደግሞ የአፍንጫ አለርጂውንም ለመከላከል ይረዳሉ። መድኃኒቶቹ የተለያዩ አይነት ናቸው። ለምሳሌ በፈሳሽ መልክ የሚሰጡ ይኖራሉ፣ በእንክብል የሚወሰዱ ይኖራሉ፣ የአይን ጠብታዎች ይኖራሉ፣ በአፍንጫ የሚሳቡ ወይም ደሞ በአፍንጫ ውስጥ የሚነፉ እንደ ስፕሬ ያሉ መድኃኒቶች ይኖራሉ፣ እንዲሁም ደግሞ በመርፌ የሚሰጡ መድኃኒቶችም ሊሆኑ ይችላሉ። ነገር ግን ማንኛውም መድኃኒት ከመውሰዳችሁ በፊት በተለይ እርጉዝ ከሆናችሁ ወይም ደግሞ ሌላ የጤና ችግር ካለባችሁ ሐኪም ቀድሚያ ማማከር ይጠበቅባችኋል። ብዙ ሰዎች በመድኃኒት በጥቂት ቀናት ውስጥ አለርጂው ይተዋቸዋል። ነገር ግን አለርጂው ከአየር እስኪወጣ ድረስ ያለማቋረጥ መድኃኒቱን መውሰድ ይጠበቅባችኋል። ትንሽ መሻሻል ቢያሳያችሁም መድኃኒቱን በፍጹም ማቋረጥ የለባችሁም፣ መጨረስ ይኖርባችኋል። አንዳንድ ሰዎች ደግሞ እንዲሁ የአፍንጫ አለርጂ ለብዙ ሳምንታት ወይም ደግሞ ወራት ሊቆይባቸው ይችላል። ለአንዳንዶቹ ቶሎ ሪከቨር ሲያደረግ፣ ለአንዳንዶቹ ደግሞ ቶሎ አይደለም። በተለይም መድኃኒት ካልወሰዳችሁ ወይም ደግሞ ምልክቶቹን ለማስታገስ መፍትሄ ካልወሰዳችሁ ይህ ሊሆንባቸው ይችላል፣ ወይም ደግሞ አለርጂው ሊቆይባችሁ ይችላል ማለት ነው። መድኃኒት ከመውሰድ ባለፈም አለርጂውን ለመከላከል ወይም ደግሞ የአለርጂ ምልክቶቹን ለመቀነስ አንዳንድ ማድረግ የምትችሏቸው የቤት ውስጥ መፍትሄዎችም ይኖራሉ። ለምሳሌ አክል በቤት ውስጥ በእንፋሎት መታተን አለርጂ የሚያስነሱ ነገሮችን መከላከል፣ እንደ ሲጋራ ያሉ የሚረብሹ ነገሮችን መራቅ፣ በቂ ውሃ መጠጣት፣ እንዲሁ የአፍንጫ ስፕሬዎችን መጠቀም አለርጂውን ለማፈሻል እና ምልክቶቹን ለመቀነስ ይረዳቸዋል ማለት ነው። ስለሆነም መድኃኒት ከመውሰዳችሁ ባለፈም ወይም ደግሞ መድኃኒት ማትወስዱ ከሆነ እነዚህን የቤት ውስጥ መፍትሄዎችን በመጠቀም አለርጂዎችን ወይም የአፍንጫ አለርጂን መቀነስ፣ ምልክቶቹንም ማስታገስ ይቻላል ማለት ነው። በመጨረሻም መከላከያ መንገዶቹን እንመለከት። የአፍንጫ አለርጂን ጨምሮ ማንኛውንም አለርጂ ለመከላከል አለርጂውን ከሚከሰክሱ ነገሮች መራቅ ያስፈልጋል። ስለሆነም አፍንጫችሁን፣ ዓይናችሁን፣ እንዲሁም ደግሞ ፊታችሁን ከመነካካት መኮተር ይኖርባችኋል። እጃችሁን በሳሙናና በውሃ በተደጋጋሚ መታጠብ፣ መስኮት መዝጋት፣ በተለይም ደግሞ የመኝታ ክፍልን መስኮት መዝጋት ይኖርባችኋል። ለምን አለርጂው ማለትም አለርጂን የሚከሰክሱ ብናኝ ነገሮች በአየር ውስጥ ስለሚገኙና እንዲሁም ደግሞ በቀላሉ በመተንፈስ እነዚህን ብናኝ የሆኑ ነገሮችን ወደ አፍንጫችን ስለምናስገባቸው አጋላጭ የሚያደርጉንን እነዚህን መስኮት መዝጋት ያሉ ነገሮችን ማድረግ ይጠበቅባችኋል ማለት ነው። ሌላው ከቤት ውስጥ ስትወጡ መነጽር እናም ደግሞ ኮፍያ ማድረግ ጠቃሚ ነው። ወደ ቤት ስትገቡም ደግሞ የለበሳችሁትን ቶሎ ማውለቅ ይኖርባችኋል ማለት ነው። በእነዚህ ዘዴዎች የአለርጂ ተጋላጭነታችሁን መቀነስ ይቻላል። ኖርማሊ የአፍንጫ አለርጂን ብቻም ሲሆን ማንኛውንም አለርጂዎችን በዚህ መንገድ ንጽህናን በመጠበቅ እንዲሁም ደግሞ በተለይ በዋነኛነት ለአለርጂ አጋላች የሆኑ ነገሮችን ለመከላከል ወይም ከነዚህ ነገሮች በመራክ የአለርጂ ተገላጭነታችሁን መቀነስ ትችላላችሁ ማለት ነው። ስለሆነም የአፍንጫ አለርጂ ልክ እንደ ሌሎቹ የአለርጂ አይነቶች አለርጂን በሚከሰከሱ ነገሮች ሊከሰት የሚችል የአለርጂ አይነት ነው። ስለዚህም ታዲያ እነዚህ የአፍንጫ አለርጂ የሚያስነሱ ነገሮችን ማለትም እንደ አበባ ዱቄት፣ የአቧራ ብናኝ ሻጋታ የበሉኩ ቆሻሻዎችን፣ የችርስ ሽታዎችን ከነዚህ ነገሮች ራሳችሁን በማድረግ የአለርጂ ተጋላጭነታችሁን መቀነስ ይቻላል፣ ወይም ደግሞ ትችላላችሁ ማለት ነው። ስለዚህም ይህ የቴና ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ፣ እንዲሁም ደግሞ ሼር አትለፎት አትለፉት ሌሎች ሰዎችም እንዲማሩበት ስለሚጠቅማችሁ ማለት ነው። ለዛሬ በዚያ በቃው። በቀጣይ ደግሞ በሌላ አስተማሪ የቴና ትምህርት የምንገናኝ ይሆናል። እስከዛው ቸር ሰንብቱ።